ሰላም ያበሻ አዲስ ቤተሰቦች እንደምናላቸው፣ የሰዓቱ ዜናችን ተጀምሯል። ለሰዓቱ ያዝናቸውን መረጃ ወደ እናንተ እናደርሳለን። አብራችን ቆዩ። በቅድሚያ የምናገኘው ዜና በ2025 የአፍሪካ አስር ወታደራዊ ኃያል አገራት ኢትዮጵያ ስንተኛ ላይ ትገኛለች? ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ጂኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ መጠን በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየአመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየአመቱ ከሚያወጣው ሪፖርት ያውረ ኢትዮጵያውያኑ 2025 የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የሀገራቱ ወታደራዊ አቅም ከሌሎቹ ሀገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል።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 የሚከተሉት ናቸው አስረኛ ሊቢያ ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመታት የመሯት መሪዋ ጋዳፊ መንግስት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆን በወታደራዊ አቁማ ከአፍሪካ በአስረኛ ደረጃ ላይ ትገኛለች ሊቢያ በአለም ደረጃ በወታደራዊ ያህል 76ኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን አገሪቱ በእርስ በርስ ጦርነት ከፍተኛ ብትጎሳቀልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዡ ላይ ከፍ ብላ መቀመጥ ትችላለች። ሊቢያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ30ሺህ በላይ መደበኛ ሰራዊት አላት። ዘጠነኛ፣ ሱዳን። በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት ሁለት ዓመታት በእርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ ዘጠነኛ እንዲሁም በዓለም ደግሞ ሰባ ሦስተኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመው እና ሀገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከዘጠና ሺህ በላይ መደበኛ ሰራዊት አላት። ስምንተኛ ዲሞክራቲክ ኮንጎ የዲሞክራቲክ ኮንጎ ሰራዊት በተለይ በሀገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ ስምንተኛ በዓለም ደግሞ ስድሳ ስድስተኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በዓለም አቀፍ ትብብር ከሚገኘው ድጋፍና ሀገሪቱን በምትመደበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ሰባተኛ፣ ሞሮኮ። ከአውሮፓ ሀገራት የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት ሀገር የሞሮኮ ወታደራዊ ኃይል በአፍሪካ በሰባተኛ ደረጃ ላይ ሲቀመጥ ከዓለም ሀገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቋን ለማጠናከር እና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላት ጠንካራ ዲፕሎማሳዊና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ትችላለች። ሞሮኮ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን 200 ሺህ የሚጠጉ የመደበኛ ሰራዊት አባላት አላት። ስድስተኛ፣ አንጎላ። ደቡብ አፍሪካዊት ሀገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ ስድስተኛ፣ በዓለም ደግሞ 56ኛ ደረጃ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬ ምንጭ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ የምትመድበው በጀት ነው። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ሀያል ከሚባሉት ሀገራት ጋር እንዲሰለፉ ያደረጋቸው በአገሯ ውስጥ ሊገጥማት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ወደ መቶ አስር ሺህ የሚጠጉ መደበኛ ሰራዊት አላት። አምስተኛ ኢትዮጵያ ኢትዮጵያ በአየር ኃይል ጥንካሬ በአፍሪካ አምስተኛ ደረጃ የምትገኝ ሲሆን በዓለም ደግሞ አምሳ ሁለተኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሠረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ነዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ የትብብር አማካኝነት ሲሆንም የሰራዊቷንም አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳማዊ ናት። የኢትዮጵያ ጦር በዋናነት በአገራት ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰራ ሲሆን አገሪቱ በሌሎች አገራት የሰላም ማስከበር ተልኮች ውስጥ ሰራዊቷን በመላክ ዋነኛዋ ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከመቶ ሰላሳ ሺህ በላይ መደበኛ ሰራዊት አላት። አራተኛ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብት የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በአርባኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ መከላከያ ኢንዱስትሪዎች የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጉትን አብዛኞቹን ትጥቆቿንና መገልገያዎቿን ራሷ ናት የምታመርተው። ደቡብ አፍሪካ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ከሰባ ሺህ በላይ መደበኛ ሰራዊት አላት። ሶስተኛ ናይጄሪያ ምዕራብ አፍሪካዊት ሀገር ናይጄሪያ ባላት ወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ ሰላሳ አንደኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባችው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለ ነዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ከ230ሺህ በላይ መደበኛ ሰራዊት አላት። ሁለተኛ አልጄሪያ። ሰሜን አፍሪካዊት ሀገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው ሀገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመደበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል። አልጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325 ሺ መደበኛ ሰራዊት አላት። አንደኛ ግብፅ። ከመካከለኛው ምስራቅ በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይሏ ከአፍሪካ ቀዳማዊ ሀገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብፅ በወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ15 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች አገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብፅ ሰራዊት ግጭት በማይለዩ የመካከለኛው ምስራቅ አካባቢ የምትገኘውን የአገሪቱን ደህንነት ከመጠበቅ ባሻገር በሀገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብፅ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን 440 መደበኛ ሰራዊት አላት።